እንዴት እንደጨፈረች አያችሁ? አያገባኝም። እኔ ስለምንም አያገባኝም፣ ግን እኔ የማውቀው አንድ ነገር አለ። በጣም የሚገርም ቦንቃ አላቸው ሚየሚገርም እኮ እንቀበቃ የሚገርም እሱ እሱ ነው። ያንን አቃለሁ የሚያበድላቸው ካልመጣ ስተቀራ እንጂ እብድ የሆኑ ልጆች እኮ ናቸው። ጃኒን ይዘው ይኸው እሱ እንኳን አበዳለን። ከካናዳ መጥቶ ጃኒ እኮ ተሰብዳለች። ሰው ቆንጆ እኮ ናት። ቤተሱስ ቅመም እኮ ናት። ፍቅር እኮ ናት። ፍቅር ትሰጣለች። ጃኒ ነጭ የነጭ ነው። ፍቅር ትሰጣለች።

እግዚአብሔር ይሁን ናቸው። ምንም እኛ ምን ማየት ብቻው አታቃጥ እኔ ቁጭ ብላ ድሆና ይሰማኛል። እዚህ እናቴ አታጠልም። ከዚህ ልጅ ጋር ለምን አለው ለምን አስር ልጅ አይኖሮ ምን አገባኝ? እኔም ማዋራው እንዴት እንደነበሩ ነው። ስለ ቤተሰብ ስለ ልጅ ልጅ ስለ እኔ ማውራው ስለ እሱና ስለ እሱ የነበረውን ነው ማውራላቸው። ምን አገባኝ እኔ አሁን ማውራው፣ በመዳን ያለ ማውራው። እነዚህ ሁለቱ ስማቸው እጄ እጄ ቦምቡ ፍቅረሽ አይታችሁ ታውቃላችሁ ቦምቡ አላ ስለማላቀው ነገር አላወራም። ስለዚህኛም ስለዛሪ ማውቀው ስለ ጃኒና ስለ ጆን ነው። ስለነሱ ጣም እንደሚወደዱ አቃለ እህ እህ

ምንድን ምን አይነት ነው የመረጠችልኝ ዛሬ ፈተና አላት እያጠናችን ይሪና ሀላት መስሎሻል እዚህ ሀገር ፈተና እያጠናችን የሚጫወት የለም ዛሬ ድርቆች። አዎ ይኸው፣ እግዚአብሔር በቃ። ቆንጆ እንጀራ፣ የእናትህ እንጀራ ቆንጆ እንጀራ፣ የት አባቱ ቆንጆ እንጀራ ይሆን። እግዚአብሔር ይስጣችሁ፣ የእንጀራ አምሮታችን ከዚህ በኋላ እንዲህ ድርቆች ተሸክሞ መምጣት ነው እንጂ ድርቆች ተሸክሞ ሰፋሰፋ አርጎ ሰፋሰፋ አርጎ እንዲህ ድቅቅ ሳይል የእውነት አድርቆ መምጣት። ከዛ በሙቋ በሙቋት ታደርጊዋለሽ። ይኸው፣ እንደዚህ ትበያዋለሽ የታባቱ የታባቱ ይኸው በላል እናንተ ተው ተው ተው። የምንመኘው አይደለም። መቼ ሰለለ በመውጣቱ በጣም ደስ ያለኝ እንጌታ እና ለቤተሰቦች ነው።

ጠይቀና ነግረዋለን። ወይ ደግሞ አምስት አይነት የቲክቶከር ሰዎች ያሳዩት እኛም ገምት ማንነትደንማ ስለሰጠ በጣም ደስ ያለኝ፣ በጣም በጣም ምክንያቱም እስር ቤት ለማንም የምንመኘው አይደለም፣ መቼስ አይደለም። በመውጣቱ በጣም ደስ ያለኝ፣ ጌታ ለራሱ እንኳን ደሱ ለቤተሰቦች

እና ጋይስ ልንገራችሁ እኔ ከማንም ሰው ጋር አስመሰየ ኖሬ አላውቅም። ገባችኋል ነው አሁን ፎቲ ሶስት የጠየቁን ያለችኋል ጆን ዳኔል ይፈታ ጆን ዳኔል ሲፈጣ ያወራል። ጌታ ኢየሱስ ምስክር ጆን ዳኔል እኮ ሲፈጣ ያወራል። ይዘዊ እኔ እዚያ ባይዘዊ ልንገራችሁ እኮ ሚዲያ ላይ በጣም ብዙ ማውራትም አልፈልጋቸው ነው ሎች አሉ እውነት ይምላቸው ሚዲያ ላይ በጣም ብዙ ማውራት የማልፈልጋቸው ሊወሩ የሚገቡ ማውራት የማልፈልጋቸው በጣም ብዙ ነገሮች አሉ፣ ግን ላሽ ብዙ ነገር ላይ ነው ላሽ ብዬ ነው ማለት በጣም ብዙ ነገር ላይ ስሰደግም ምን ስልም ምን ስልም እንዲ ምንም በዛ ልክ እኔን አጀንዳ አድርጎ እኮ ዩቲውብ ላይ እንደዛ እኔን እኔ ብቻ አጀንዳ እኔ እግዚአብሔር ስሜታዊ አይጎዳ ባይዘ ማን ነበረ? ስንት ጊዜ ይቅርታ እያለ ቪዲዮ ሲሰራ የነበረው ማን ነበረ? ገና ከመብጣት በነገር ባትቀበሉ ጥሩ። እሱን እግዚአብሔር ያምጣው እና ሙዚቃው ውበት ነው፣ አስመሳይ ነው፣ ድሮ ማውቀው ነበር። እኔ የኔ የምላቸው ሰዎች ምናምን ኮሜንት ላይ ገብተው ድሮ ማውቀው ነበረ አስመሳይ ነው ምናምን እንዴ፣ አለበራዘር ተረጋጋ፣ እንደዛ አይደለም። የሆነ ሴታ ሴት ልጅ አለ እንዴ፣ በሰበሰ ልጅ ነው አደለም። ማንም እንደዛ አይደለም። ለማንም ብዬ የምኖር ሰው አደለም። ለራሴ ብዬ ነው የምኖረው። ይዘው ህይወቴ ላይ አሬን በልቼ ነው እዚህ ጋር ቁጭ ያልኩት። መከሬ ነ አይቼ ነው። እዚያው ተውት፣ በእናታችሁ ደስታውን እንትኑን ያጣጥም። አሁን እንደዚህ ያላችሁ የሆነ ሰው እንትን ለመደበቅ ብላችሁ ነው የሚመስለው። እና አሁን ዛሬ ግን ግዴታ መልስ መስጠት ስላለብኝ ነው እንግዲህ ሶሻል ሚዲያ ላይ ዛሬ በጣም ብዙ ቪዲዮ እየተመላለሰ ነበረ። በጣም ብዙ ቪዲዮ እየተመላለሰ ነበረ። አልሄደም ነው ነገሩ። ስለ እኔ እያወራች ነበረ። ስለ እኔ እያወራች ነበረ። በጣም ስለ እኔ እያወራች ነበረ። ናሁ ፎንቲ ጆን ዳኔልን በአንድ አመት ከአምስቱ ውስጥ ሶስቴ ብቻ ነው የጠየቀው። ናሁ ፎንቲ ጆን ዳኔል ጋር አልሄደም። ናሆንቲ እንዴት ነው ብረት ወደ እስር ቤት ይዞ የገባ ይአዋግ እንዴት ነው ይዞ የሚገባው? እየዋሸነው ነው ምናም ምናም የሚል ቪዲዮች እያየው ነው። እኔ ደግሞ አሁን ለዚህ ነገር መልስ ልስጥ። በጣም በስርአት እና ጨዋ በጨዋ ደንብ ነው መመልሱ ይመልስ። በመጀመሪያ ጋይስ እውነት እውነት ስናወራ ማለት ነው። ናንፎንቲ በአንድ አመት ከአምስት ወር ውስጥ ጆን ዳኔልን የሚጠይቀው ሶስት ቻነ ማለች። እኔ ጆን ዳኔልን ሶስት ቀን ብቻ አይደለም የጠየኩት። ጆን ዳኔል አንድ አመት ከአምስት ወር ሲታሰር እኔ ዘጠኝ ወሩን ኢትዮጵያ አልነበርኩም ጭራሽ ኡጋንዳ ነበርኩ። የነበርኩት ስድስት ወሩ ነው እዚህ የነበርኩት እና በስድስት ወር ውስጥ በጣም ብዙ ጊዜ ጆን ዳኔልን ጠይቄዋለሁ። ይህን ለመጀመሪያ ጊዜ እኔና ሊያሾ እራሱ የተገናኘ ነው። እኔ ጆን ዳኔል ጠይቄው ስወጣ ለመጀመሪያ ጊዜ እራሱ የተገናኘ ነው። እዛ ነው ያዩ አጥባ በዓይኔ ራሱ እዛ ነው። እንደዛ ቢሆን እንኳን እኔ ሶስቴ እንኳን ጠይቄው ቢሆን እንኳን ለምን ዛሬ ማውራት አስፈለገ? እውነት እውነት፣ የምር እኔ ሶስቴ ብቻ ከሆነ የጠየኩት እሱን ለምን ዛሬ ማውራት አስፈለገ? የምር ለምን ዛሬ ሞራ ለምን እስከ ዛሬ ከዚህ በፊት የምር ሊያሾ በራሷ ሊያሾ ከዚህ በፊት እነነውን ፎንቲ ምናምን እየሄዱ ጆን ዳኔልን ይጠይቁታል ምናምን ምናምን ብላ አውርታለች። አሁን ላይ ነውን ፎንቲ ሶስቴ ብቻ ነው የጠየቀው አለች። ለምን ከዚህ በፊት ግን እነነውን ፎንቲ ብዙ ጊዜ ይጠይቀውታል ብላለች። ገባችሁ? አንዳንዴ ማለት ነው። በተለይ ደግሞ ኮመንቱን አብሮ ችግር የለም ዩርድ አብረው ኮመንቱን ችግር የለም። የሚሳደብ ሰው ካለ መሳለ መፍቶ ችግር የለም። አንዳንዴ ማለት ነው ያይዝ እኛ የሆነ ነገር ላይ ዝም ስንል ወይም ደግሞ መልስ ሳንሰት ስንቀር ወይ ምናምን ወይ ምናምን ወይ ምናምን ነገር ልክ የሆኑ ሰዎች ደግሞ ተናጋሪ ስለሆኑ እነሱ ልክ ናቸው፣ እኛ ልክ አይደለንም ምናምን ማለት አይደል? የምሬ እኔ እነዚህ እንደነዚህ ወሬዎችን እራሱ ሰምታችሁ የምትሳደቡ ሰዎች ምናምን ግን ሰላም ናቸው ወይ? ደህና ናችሁ? ጌታ ነ መሬ ነው ጌታችሁ ይላታጎት ትችላላችሁ። እና አሁን ዛሬ ግን ግዴታ መልስ መስጠት ስላለ እንግዲህ ሶሻል ሚዲያ ላይ ዛሬ በጣም ብዙ ቪዲዮ እየተመላለሰ ነበረ። በጣም ብዙ ቪዲዮ እየተመላለሰ ነበረ። ሊያሹ ስለኔ እያወራሽ ነበረ። ስለኔ እያወራሽ ነበረ። በጣም ስለኔ እኔ እና አንቺ ሊያሾ ተከባብረን ነው የኖር ነው። እስከዛሬ እስከዛሬ አንድ ቀን ምንም ነገር ተናግረሽኝ አታውቂም። ዛሬ ላይ መተሽ ግን እንደዚህ መናገር የለብሽም ለዛውም በማታውቂው ነገር ከዚህ በፊት ነው። አሁን ፎንቲ ጆን ዳኔል አንተ ሰው ቢዝነስ ነው፣ ቢዝነስ ነው በቃ ቢዝነስ ነው። ሶስት ቀን ብቻ ነው። አሁን ፎንቲ ብለሽ ደግሞ ሰው ያምናል እንጂ እኔ እኮ የሚገርመኝ እሱ እኮ ነው ሰው ያምናል፣ እግዚአብሔር ሰው ያምናል። ሁሉን ነገር ለምን ታምናላቸው? አንተ ሲሪየስ የሆነ ነገር እኮ መጀመሪያ እኔም እኮ መጠየቅ አለብኝ እኮ እኔም እኮ መጠየቅ አለብኝ። ዝም ብያ መሰለኝ ስሰደብ ዝም፣ ጌታ ምስክሬ ስሰደብ ዝም። እኔ መመለስም አልፈልግም ነበር እግዚአብሔርም መመለስም አልፈልግም ነበር ባይዘው፣ ግን ሲበዛብኝ ነው ቪዲዮዎች በጣም ብዙ ሜንሽን እየተደረጉ ፊ እኔ እናንታን ልኮ እኔ ለጆ እንዳን ልኮ ማለት እኔ ጋንደውኝ ማን ነበረ፣ ማን ነበረ? ለጆን ዳኔል ላይቭ ላይ ወጥቶ አልቅሶ ይቅርታ አስጠይቅ ነበር። በነገራችን ላይ በመጨረሻው ሰዓት በመጨረሻው ሰዓት ነበር። በእርግጥ እውነት ለመናገር እና ራሴ ሰምቼ በቃ እግዚአብሔር ይኖርለት ያልኩት እና እንዲያውም ደውዬ አንዳንድ የማውቃቸው ልጆች ጋር ስደውል ስቆጣ ማለት ነው እንጂ ሁሉም አልነበሩም። እሱ ብቻ አይደለም፣ ሁሉም አልነበሩም። ትንሹ ቤኪ ብቻ ነበር የሚሻለው፣ እንጂ አጎቱ አጠገቡ አጠገቡ ያለው ሁሉም አልነበሩም። ለምንድን እንደሆነ ነው። አንብጨው የነበረችው ጃኒ ነበረች። ጃኒንም ጠለፈልን በቃ። እግዚአብሔር ነበር አጠገቡ ነበር። ምንድን ነው ደግሞ ብላክ የሚመቅ እንጂ እጃንይ ደግሞ ያልሄደችበት ምክንያት አላት። ጥሩ ነው። ምክንያቱም እሱ ሁሉን ነገር እያየ እዛ ስትሄድ እንዴት ብላ ሆነው ግን አንዳንድ ምንም የጎደለው ነገር አልነበረም። ወንድሞች አጎቱ ወንድሞ አ